ሰላም እንዴት ናችሁ? ውድ ቤተሰቦች ዛሬ ተመልሼ መጥቻለሁ። እውነት ለመናገር ፈገግ ብዬ መጣሁ። ከስንት ጊዜ በኋላ ዛሬ ፈገግ ያልኩበት ምክንያት ከዚህ በፊት በተለቀቀው ቪዲዮ አይታችኋል። ፈገግታ የሚተመለሰው ደስተኛ የሚሆንኩበት ምክንያት ዋነኛው ምክንያት እሱ ነው። ለዛ ደግሞ ትልቅ አስተዋጽኦ ያደረገችው በል ለምንድን ነው አንተ የዛን ዕለት ያልመጣው? ስራ ስለነበረኝ ነው እኮ ሙሉን ለሜሪ ነግሬያት ነበረ። ደግሞ በቦታው ስላላየሁት ተናድጄበታል። እንዳንደኛ ሚዜነት ብዙ ነገር መሸፈን ነበረብህ። ስለማልሰብ ተናድጄበት ነው እና ግን ከዛ ሁሉ ድብርት ውስጥ ወጥቼ ከዛ አስጨናቂ ነገሮች ውስጥ ወጥቼ ዛሬ ላይ ፈገግ ደስ ብሎኝ መጥች ያለውኝ ፈገግም ደስ የሚያሰኘኝ ደግሞ ከዚ ፊት ቆሞ የነበረው ሪሌሽንሽፕ ያው ከፅጌ ጋር በመሆኔ ያቆምኩት ሪሌሽንሽፕ ነበር ምናምን ና እሷ ድጋሚ ወደ ቤት የተመለሰች ና የጎዳችኝ ልጅ አስምጥታ የምጠግል ልጅ አገኘሁኝና በጣም በጣም የሰው ልጅ በህይወት ውስጥ ምን እንደሚያጋጥሙ አይታወቅም። አንዱ ምስክር ዳኒ ነው። ያ ሁሉ እራሴን አጠፋለሁ ያዙኝ ልቀቁኝ ስል የነበረ ሰው ነው። እንግዲህ ተቀይሮ ከሌላ ሰው ጋር በአዲስ ህይወት ልናየው ነው ማለት ነው። እንዲህ ተቀይሮ ስላየረው እኛ በጣም ደስ ብሎናል። እኔ እንግዲህ አላውቅም፣ በእውነት ደስታዬን ለመግለጽ አይደል እንዴት ቀኑ ሙሉ እንትን ስንል ነበረና ብቻችን አይደለንም። ባይዘው ይሄን ነገር ከኛ ጋር ሁሉም ሁሉም አብረውን ናቸው ያሉት ማለት ከተደረገው ነገር አንጻር በአሁኑ ሰዓት ዳኒ ነው ሰፖርት ማድረግ ያለብንና በዚህ ሰዓት አብሮ እንደዚህ ስላለና ደስታው ስለተመለሰ በጣም ነው ደስ ያለን። ደግሞ እንዳያት ልጅታ በጣም ቅልል ያለች በጣም ደስ ምትል ምናምና። አንተ ግን መጀመሪያ ስጎበዝጎበዝ ሰው ላይ ተሳሳተ እንጂ ላይ ላይ አብረን ሰላም እኔንም ምን ያህል እንደምትወደኝ አወቅኩ። ገባችሁ አደለም? እና በጣም ደስ ብሎኛል ድጋሚ ወደ ዩቴ ስለመጣሽ። ምንም ነገር ባረግ፣ አሁን ይሄ ለሁላችን መስከር ነው የሚሆነው። ገባችሁ አይደል? የመጣችበትን ጊዜ አይታችሁታል። እኔና ፅጌ የቆየንበትን ጊዜ አይታችሁታል። ስለዚህ እሷ የዛሬውን ሀሳብ የምትቀበልን ከሆነ ይህን ያህል አመት መቆየት፣ ይህን ያህል ነገሮችን አብሬ ማሳለፍ ከፅጌ ጋር ልክ አልነበረም። ፅጌ አታውቀኝ ማለት ነው። ከተጋባ በኋላ በአንድ አመት ምናምን የሚፈታ ይችላል፣ ሶስት ወሩ ምናምን እንደምትዋውቀ፣ ሰላሳ ዓመታችን ለዛ ክብር ያውቃችሁ እኔ ውድጃታለሁ። በቃ ቀላኛለች ነሳት። እናንተም በጣም ተከፍታችኋል። የሚያየው ነበረ በጣም ከዛ ኋላ ነው ቁጭ ሞመንቱን እያዩት ነበር ቪዲዮ እና ጓደኞችም አንተ መፈቅራም ሁሉም እዛ ፕሮግራም ላይ ነበሩት አብረሽ የተሰማቸው ፊሊንግ እኔን አይተው የተሰማቸው ፊሊንግ አይቸዋለሁ። እና አብርሽ እንዲሁም ነገሮችን ለማግባባት ለማስረዳት እየሞከረ ነበር፣ እና ያ ደግሞ አደለም ትክክለኛ ነገር። ፅጌ በራሷ ልብ አምና ነው ነገሮችን መቀበል ያለባት። ሰው ስላላት ወይ ምናምን አደለም። እና ፈርዘን ነገሮችን ሄጄ ሞከርኩኝ፣ አልተሳካም። ስለዚህ ህይወት ደግሞ ይቀጥላል። ህይወት ቆሞ አይቀርም። ለነገሮች ፈጥኝ ምናምን ሳይሆን እሷ ከእኔ ጋር ለመሆን ያላት ፍላጎት እና ደግሞ አሁን ያለሁበት ስሜት ደግሞ ብቻዬን መሆን አልችልም፣ ብቻዬን መሆን አልፈልግም። እና ብቻዬን ከመሆን ደግሞ ነገሮችን ከምታከልልኝ ልጅ ጋር መሆኑ አሪፍ ክልኛል ነው። እናም ልጅቷንም እንዳየኋት የምትረዳህ አይነት ሰው ናት።

ቀራ አይደኝም አልገባኝም፣ ግን ፍቅረ አልገባኝም። ይቆያል ሌሎችም እንግዶች ግን እኔ ያልገባኝ ነገር ማለት ነው ነው ስሜት አላውቅም። ግን ለምንድን ነው ትንሽ ሰው የነገርከው አልገባኝም። ምን መሰለሽ ከዚህ በፊት የተፈጠረውን ነገር የቀናት በእኛ ማለት የተፈጠረው ነገር እንደዚህ አይነት ነገር ተፈጥሯል እና ድጋሚ እንደዚህ አይነት ቴንሽን ውስጥ መግባት አልፈልግም ድጋሚ የሆነ ነገር ተፈጥሮ እኔም ጓደኞች ወይ ደግሞ የጠሯቸው ቤተሰብ እህት ወንድሞች ማስጨነቅ ማስጨነቃ ገባሽ። ነገሮችን አንዳንዴ ሁሉም ሰዎች ባሉበት ሳይሆን አንዳንዴ ደግሞ ደበቃ አድጌ ነገሮችን እንሞክራቸው ብዬ ነው። እውነት ሲሆን ነገሩ ሁሉ በሙሉ የሚሳካ ከሆነ ሰው ጋር ይደርሳል። ገባችሁ አይደል? ዘመድም አዝማድም ቤተሰብም ያዋል

ያንተም ችግር አለ። ያልተቋረጠ ነገር አዎ፣ ነገር ባይኖር እንደዛ ነው የሚመስለው። ነገር እንዳለ ነው። አሁን እሷ ጋር ሲሆን እዛ ጋር የነበረህን ቁርሾ ምናምን አውጥተህ በአዲስ መንፈስ አዲስ ህይወት ለመመስረት ያንን ነገር ካላደረግ ምንም ልብ የሆነ ቦታ የሆነ ነገር የሆነ ቦታ ይሄ ፖይንት የግባዘ ወይ ልብ ነው ወሳኝ ወሳኝነቱ። ስለዚህ አምነህበት የምታደርገው ነገር ስለሆነ ያን ስሜት ከአይምሮ አውጣ ዳኒ። ኦፍኮርስ ጊዜው ቅርበት እኮ ነው። የጊዜው ቅርበት ሳይሆን የልጅቷ እንደ ድንገት መምጣት እኮ ነው የምልሽ ነገሩን ለመርሳትና ብሰው ጋር ብዬ ምናምን ያበደ ትልቅ ፕሮግራም ማድረግ አልፈለኩትም። የአቴንሽን ካምሮ ያልወጣም አዲስ አዲሱ አልነበረችም። አደለም፣ አዲሱ ሰው አደለችም። አሁን እስኪ ልጅ ለመልመድ ለአንተ ሁሉ ነገር የምታውቃት ነው። ገባህ? የሆነ ነገር የቆመ ነገር ለመቀጠል ነው እንጂ አሁን አዲስ ሰው ቢሆን አዎ የእሷ ፍቅር ሳይወጣልኝ እንዴት ብዬ አሮ ነሆን እንጃ። ስሜትህን አከብርልሃለሁ፣ የምትፈልገውን ነገር አደለም፣ እንደ ጓደኛ እንደ እህትም ምንም እናከብራለን። ከአንተ ስሜት ውጭ ያለ ነው ግን እኛ ከሁሉ ነገር በላይ የሚያስጨንቀን ያንተ ሰላም፣ ያንተ ደስታ እንዲመለስ እንደ ድሮ ወደ በቃ ስራዎችን ስራውን በትክክል እየሰራ አለ ስልክ እየመለሰ አይደለም ሰዎች ሲደውልለት ና እንዲ እንዲህ አይነት መንፈሶችን አርቀህ በቃ ወደ የተሻለ ነገር እንድንገባ ነው። እኛም እዚህ ጋር ስንት ነገር እየተባለ እንትል ያለው ና ስን ሰዓት ነው? እስቲ ሰዓት ነው? ሶስት ከስሩ ስሜል ነው ዛሬ ቀኖ ልዩ ከሆነ ላንቺም ለእኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሰ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ። ባልሽ ልሆን ታገቢኛለሽ? ይሆ እንኳን ደስ ያለህ። በጣም ደስ እንደዚህ ነው እንጂ ነው እንጂ እንደዚህ ነው እንጂ። ይሄ የሚገርም የሚገርም፣ ባለፈው እያየሁ ነበረ። ያንተም አስተዋጽኦና ያደረግከው ኮንቨርሴሽን ከጽጌ ጋር አመሰግናለሁ። እንደ ወንድም ግዴታ ነው። ደስ ደስ ብሎኛል።

ሌላው ጋዛ አረፍ ብሉ ተረጋጋ። ምንም አሪፍ ሁለማ ማለት ሰው የተጣላ ሰው ነበረና ያንን ሰው ለምን አስታራቂ አላወኩም ምናምን አላወኩም። ትንሽ ተጣልተው ሰው ትንሽ ግርግር ይኖራል። ያው ይታወቃል። እንደ ታረጋጊ እንትን እንዳትዪ አታውቂያቸውም። ኖርማሊ እዚህ ቤት ምግባቸው አሪፍ ስለሆነ አንድ በላ ብዬሽ ነው። እና አምሮብሻል። ምንድን ነው ስምኝማ፣ እንደገና ደግሞ እዚህ ውስጡማ አንድ ሰርፕራይዛለሽ የሚያውቅ ሰው ስላለ አንቺ አይንክ የረሳሽ ሰው ነው ምናምን ግን ያንን ነገር ለማድረግ እውነት የረሳሽ ሰው ነው። እሱ ደግሞ በዚህ አጋጣሚ ስላየሽ በጣም ደስ ብሎት በቃ ሰርፕራይዝ ላድርጋት ስላለ ሰርፕራይዝ ነው። እሺ፣ እንግባ ይቸኩ እንደሱ አይቸኩ ባልፎ ማቸው

ይሄጣሉ ሰዎችን፣ ይሄጣሉ ሰዎችን ማስታረቅ አለብንና ቶሎ እናስታርቅና ከዛ በኋላ ምንድነው የምናደርገው? ቀጥ ብለን እንዳንል እናገኘው እንሄዳለን። እሺ፣ በታማኝነት አይንሽ እንዳትገልጪ። እሺ። ማስታረቅ ደግሞ ጥሩ ነገር እንደሆነ ለመናገር ነው። ስለዚህ አንድ ነገር መናገር እንፈልገው እና እንዲ እንደነገርኩሽ ያው በቃ እንትን ነው የምናደርገው። ስለዚህ በቃ አሁን ሰዎቹን እናስታርቃለን። ትንሽ እስከሚመጡ ነው እንዳትገልጫውን፣ እሺ። ምንድነው ያንቀጠቀጥሽ እንዴ? እንዴ ሁሉ በጣላሹ፣ ምንድነው እናናግዝሽ ብዬ ነው አሁን ሰው ለማስታረቅ። ስለዚህ መንፈስሽን አረጋጊው፣ ተረጋጊ፣ እሺ። ታረጋጋሽ? እሺ፣ ልግለጥ

እንትን እኮ ነው ወደና ማይወድን ሰው በወሬ ሳይሆን በተግባር ነው። ስለዚህ እንትን የሚባል የረከሰው ሴት እንደ

እውነት ለመናገር ማለት ነው ልቤ ሁለት ነበረ። ባለፈውም እንኳን ሁለቱም ል እንደዚህ ዓይነት ነገር ተፈጥሮ ይቀርና እና አይኖ በእሷ ለነገሩ በጽጌ የምተማመን ነበር። በእሷ ደግሞ ባለፈው ካየሁት ነገር አንጻር መቶ ፐርሰንት እርግጠኛ ሆኜ ነበር። መቶ ፐርሰንት ግን በእሷ እርግጠኛ ነበርኩኝ። ነገር ግን እንደ ሰው እኛ ፈርቼ ነበር። እውነት ለመናገር እንደ ሰው በጣም ብዙ ነገሮች አፕን ያደርጋሉ ብዬ ፈርቻሉ እና ለዛ ነው የተወሰነ ሰዎችን የጠራሁት ምናምን። በእርግጠኝነት ከዚህ በኋላ ከዚህ በተለየ ብድብቅ ልቅ ባለ ፕሮግራም ላይ አደግም። የቀለበት እንደማደርግልሽ አይ ፕሮሚስ። እንደ ሀሳብ የእሷንም አስተያየት ስንሰማ እኔ እንጃ በጣም እንደስ ብሎኛል። ከዚህ በፊት ስናወራ ትዝ ካለህ ይሄ ቃል የተገባባ ናቸው ብዙ ነገሮች ነበሩ እና እሱ ነገር በቃ ድጋሚ እንደተመለሰ ነው አሁን ፊል እያደረግኩ ያለሁት እና ዳንዬ እንዴት ብዬ እንደምነግረ አላቅ እኔ ባረግል ይቀለኛል ቀለበቱን ስልክ እና ዳንዬ የማስበው ነው መኖር የጀመር ነው። ድሮ የምናልማቸው ነገሮች ነበሩ ትዝ ካሉህ በመሀል ፌል አድርገው ነው እንጂ። እና በጣም በጣም ደስተኛ ነኝ ዳንዬ። ኑርልኝ ከአንተ ጋር ረዥም እድሜ ከልጆቻችን ጋር እና በዚህ አጋጣሚ እስፔሻሊ ሜሪዬ፣ እኔ በጣም ሰፖርት አድርገሽኛል ከዳኒ ጋር ለማገናኘት፣ እና በጣም በጣም ነው የማመሰግነው። ሁላችሁም የዳኒ ጓደኞች ስለተቀበላችሁኝ በድጋሚ ከዳኒ ጋ ብሬ እንደሆን ስለፈቀዳችሁ በጣም ነው የማመሰግነው።

ሀገራችን ነው፣ ሁሌም ነው የምላችሁ። እዚጋ እዚህ ጋር ያላችሁ ጓደኞቼ፣ በሀዘኔ በደስታ የምትገኙ ጓደኞች ናችሁ። ምክንያቱም ትናንትና ሀዘን አብራችሁ የነበራችሁ ይሄኛው ቀን እስኪመጣ ድረስ እኔ ጋር ነበራችሁ። ገባችሁ አይደለም? እኔም በማጽናናት ላይ ሜሪ እነሱ ደግሞ ተራ በተራ እያደጉ ሲጠብቁ ማለት የሆነ ነገር እንዳልሆን ከዛ በፊት ያደረግኳቸው ነገሮች ተመልክታችሁ ሜዲያ ደራ እያልሻቸው ነበር። እንዲዩ ኤርሚን ፍቅረም ጀስት እኔ በመጠበቅ ላይ ነበሩ ምናምንና ድጋሚ እዚህ ነገር ላይ እንድኖር የእናንተ ትልቅ አስተዋጽኦ አለና የጓደኝነትን ምንነት አሳይታችሁኛል። በደስታም በሐዘንም ስላላችሁልኝ እኔም በእናንተ በደስታችሁም በሐዘናችሁ የሚገኝ ጓደኛ መሆን ፈልጋለሁ እና በጣም ደግሞ አይለየም። አሜን፣ አሜን፣ አሜን። ያው እንግዲህ እኛ በጣም ለፍተናል። ማለት አንዳችን ብቻ የለፋነው ነገር አይደለም። እዚህም ያልተገኙት ታውቃለህ፣ ሁሉም እዚህ ውስጥ ያሉት በሙሉ ይሄን ነገሩ ብቻችንን አይደለም ሁሉም አብረውን ነው ያረጉት እና እኔ በግሌ በጣም ነው ደስ ያለኝ። እኔ እንዳየኋት ነው ድርኩት። የእውነት አንዳንዴ እውነት በቃ ፊት ለፊት ያስታውቃል አለ እውነት ና አይቼባታለሁ። እና እኔ ዳኒ፣ ብዙ ማውራት አልፈልግም። በአሁን ሰዓት በጣም ደስ ብሎኛል። እግዚአብሔር በቃ ይሄ ቀሪው ዘመን ይሄ ከሁሉ ከምትርክ ምናምን አምጥቶ በአዲሱ አመት፣ ሰላም የፍቅር ህይወት እንድትኖር እኔ እመኝልሃለሁ። አዎ እንግዲህ በዚች ትንሽ ጊዜ ውስጥ ብቻ በጣም ብዙ ውጣ ወረድ አይተናል እና ይሄ ልጅ እንደዚህ ተቀይሮ ይስቃል ብለን ጠብቀን አልነበረም። ዲምፕስ ከመውጣት ድረስ ደርሶ እና ዳኒሻን እንግዲህ ስቆ ስላየነው በጣም ደስ ብሎናል። አሁንም ባለው ላይፍ እንግዲህ ዘመኑ እንዳለ ደስተኛ ሆኖ ይቀጥላል ብለን ተስፋ እናደርጋለን። እናም ደስተኛም ነው ይሆናል እና ፈጣሪ እንግዲህ ትዳራችሁን ይባርክላችሁ። አመሰግናለሁ። በጣም ደስ ያለኝ በጣም ማለት ነው እንደዚህ ስስቅ በማየቴ በጣም ደስ ብሎኛል። የምር በጣም የማይሆን እንትን ውስጥ ነበር እና በጣም ነው ደስ ያለኝ። አይለያችሁ ላ እና በጣም ጥሩ ልጅ ነች እንዳየናት አንተንም አይደለም እኛንም እስከ ማክበር ድረስ ነው እና በጣም ደስ ብሎኛል። እንግዲህ ደግሞ ክርስትናው ምኑን ለመብላት ያብቃል። በጣም ደስ ብሎኛል። እንግዲህ እኔ በጣም ደስ ብሎኛልፍበደንብ ኪሴ ሁሉ ዝቅ ዝቅ እያለ ነው አቅቶኝ ማለት ነው እና በእውነት በጣም ደስ ብሎኛል። አክብረ ስለጠራኝም በጣም አመሰግናለሁ። እንዳየናት ያው ውቢትም ቆንጆ ናት። የአብርሃም የሳራ ያድርግላችሁ እንግዲህ ከአስራ ሁለት ልጅ ጋር ያገናኘ ለክርስት ይሄ እንግዲህ የፍቅር ነው። ጥሩ ነገር ሙሉ ነገር ለመመኘት ነው። እና እኛ በጣም ደስ ብሎናል። እግዚአብሔር እንዳኔ የምንለው ነገር የለም ግን በጣም ነው እንደ የምትወጁ ጣምነት እግዚአብሔር በቃ ፊቱ ሁሉ ቀላል እንደዚህ። ስለዚህ አሁን እዚህ ጋር ያለን ፕሮግራም ከጨረስን የሚሳይ ፕሮግራም ስለተዘጋጀ ብታችን አንዳንድ ሰዎች ስላሉ እንሄድ። በጣም ደስ ብሎናል። ምንም እንትን ማድረግ የለብንም። ይሄ ፕሮግራም እንትን ካለ እኔ ሳይሆን ምንድን ነው።